ተከታታዮች የዛሬው ፕሮግራማችን እንደተለመደው አልከሊም ጠይብ መልካም ንግግሮች የሚል ነው። መልካም ንግግር ወይም መልካም ንግግሮች የሚል ርዕስ ይዘን በዚህ ርዕስ ተከታታይ ፕሮግራሞችን ከእናንተ ጋር እየተመለከትን ነው። ዛሬ የምናነሳው አረሳኡ ታሪፉሁ ወለሓጀቱ ኢለይሂ ረሳ የሚባል ነገር ነው። ምናልባት ለብዙዎቻችን ቃሉ አዲስ ሊሆን ይችላል። ረሳ ማለት ምን ማለት ነው? ረሳ ማለት አንድ ሰው ሟች በሚሞትበት ሰዓት በሚያሳዝን ድምፅ ስለ ሟቹ በጎ ነገር ስለ እርሱ አንዳንድ ነገሮችን በማንሳት በስድ ንባብ ሊገልጸው ይችላል። ሟቹን በማድነቅ ወይም ደግሞ በግጥም መልኩ የሚገልጽበት ሁኔታ ነውና ይሄ ረታ የሚባለው ነገር ብዙ ጊዜ ኡለማዎች የሚያነሱት ነገር በሸሪያችን ይፈቀዳል ወይስ አይፈቀድም? እንዲህ አይነቱ ነገር ሌላ መጥፎ ሐራም ነገርን አንድ ሰው እስካልተናገረ ድረስ አላህን የሚያስቆጣ እሱን የሚያስቀይም ነገር ካልተናገረ ስሜቱን ውስጡ ላይ የሚብሰለሰለውን ስሜቱን በግጥምም ይሁን በስድ ንባብ፣ በስድም ንባብ ወይም ደግሞ በቃላቶች ከሽኖ ቢናገር ክልክል እንዳልሆነ የሸሪያ ምንጮች ያሳያሉና ረታ የሚባለው ኡለማዎች ሲያነሱ ቢያነሁ ዚክሩል መይት ይላሉ ሟችን ማውሳት ነው ወዚክሩ መሐሲኒ ወመናቅቢ ለምሳሌ ሟቹ ጥሩ ጥሩ የሆኑ በጎ መገለጫዎች ካሉት የተለየ ዝናዎች ካሉ ሰዎች ጋር የሚያስመሰግነው ለምሳሌ ቸርነት ሊሆን ይችላል ጨዋነት ሊሆን ይችላል ጀግንነት ሊሆን ይችላል እንዲህ አይነት ነገሮችን በማንሳት ስለሰውየው በጎ ነገር ማውራት ሊሆን ይችላል ሰውየው ካለፈ በኋላ ማለት ነው ይሄ ብዙ ጊዜ ረታ የሚባለው ነገር ልክ እንደ ሐዘን እንጉርጉሮ ብለን ልንገልጸው የምንችለው አይነት ነገር ነው። ሙሾ ማውረድ አይደለም። ሙሾ ማውረድ የሚባለው እያለቀሱ ደረትን እየመቱ ምናምን ነገር አይነት ነገር ወይም ደግሞ አንድ አስለቃሽ ቀጥሮ የሚባሉ ነገሮች ሊሆኑ ይችላሉ። የሌለውን ነገር የሰውየው ማንነቱን የማይገልጹ ነገሮችን እያመጡ መቀበጣጠርና ማስለቀስ ነው። ይሄኛው ግን ከዛ በተለየ መልኩ አንድ ሰው ውስጡ ላይ ማለት ነው የሚሰማውን ከፍተኛ ስሜቱን በግጥም መግለጽ። ይሄ ድሮ አረቦችም ጋር በብዛት የነበረ የሚታወቅ ነገር ነበረና ብዙ ጊዜ ከውስጥ የሚፈነቅል ነው። በተለይ አንድ ሰው የሆነ ሰው የሚያውቀው ጓደኛ፣ ቤተሰብ የሆነ አካል ከሆነ ውስጡ ላይ ያለው ስሜት በራሱ ስለሚንቀለቀል የሆነ ሀሳቦች፣ ግጥሞች ወይም ደግሞ የሆነ አባባሎች እንዲወጡ ያደርጋልና እንዲህ አይነቱ ነገር ለምሳሌ እንደው ከምናስታውሰው በአንድ ወቅት ላይ አነስ ኢብኑ ማሊክ ረዲየላሁ አንሁ ነቢ የሞቱ ጊዜ መዲና ጭልም ነው ያለችው፣ እና የመዲና ሰው በሙሉ መዲና ነቢ ሲገቡ በጣም ደመቀች፣ ብርሃናማ ሆነች። ነቢ ይላሉ ነቢ የሞቱ ለታ ደግሞ ሁሉም ሰው ጭንቅ ምጥ ውስጥ ነው የገባውና መዲና እንደው ጭልም ነው ያለችው፣ እና ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከቀበርናቸው በኋላ

ዋአበታ ሚረቢ ማእድናሁ ዋአበታ ጀነቱ ልፊርደውሲ መእዋሁ ዋ አበታ አጃበ ረበን ዳሁ በሚል ሐዘኗን በንጉርጉሮ መልኩ የገለጸችበት ሁኔታ አለ። ምንድን ያለችው? ዋአባቴ ወደ ጅብሪል እንግዲ ለጅብሪል እንነግራለን፣ መርዶነ ለጅብሪል እናወሳለን አለች። ዋአበታ ሚረቢን ማእድናሁ ዋአባቴ እንደው ከጌታው ጋር ምንኛ ቅርብ ሆነ ዋ አባቴ ጀነተል ፊርደውስ የእሱ መኖሪያው ነው። ዋ አባቴ ጌታዬ ጌታው ሲጠራው ምላሽ ሰጠ በሚል የተናገረችበትና እንዲህ አይነት ነገር በሐዘን ሐዘንን አንድ ሰው በሆነ አይነት መልኩ ሐዘኑን ቢገልጽ ማለት ነው በሸሪያው የተከለከለ ነገር እንዳልሆነና አንዳንድ የሚከለከለው ሁሉም በቃ ቀልብ ይሄ አላህን የሚያስቆጣ አላህ የማይወደውን ሰውየው ላይ የሌለ ያልሆነ ነገር ውሸት የመሰለ ነገር መናገር ከሆነ ክልክል ነው። ከዛ በተረፈ ራታ የሚባለው ነገር እንግዲህ የሚፈቀድና ብዙ ጊዜም ሰዎች የሚገልጹት ነው። ለምሳሌ አንዱ አኺ ሀል ጀፈ ደምዒ ወልማአቅ ይላል። እንደው ወንድሜ ሆይ እንደውም ባይም ደረቀ የእንባ ይሄ አይኖችም ብሌኖችም እንደው እንባ አጡ። ወህል ፊ ጀነት አተላቂ እንደው አላህ ጀነት ላይ እንገናኝ ይሆን ነገ በጀነት አልጋዎች ላይ ተቀምጠ በጸጋ ይሆን ምናምን እያሉ እንዲህ አይነት ነገር የገለጹበት ሁኔታ አለና ከዚህ አኳያ ይሄ አረታኡ ልስላም የሚባለው እስላማዊ ይሄ በሞት ጊዜ በሀዘን ጊዜ የሚባሉ አንዳንድ እስላማዊ ይዘት ያላቸው ከሸሪያ የማይጣረሱ ጉርጉሮች እንዳሉ እግረ መንገድ ለማሳየት ነው፣ ይሄንን ነገር ያነሳ ነው። እንግዲህ መቼም ሰው ሁሉ ኑሮ ኑሮ መሞቱ አይቀርም። እና ሰው ወዳጁን ሲያጣ በተለያየ መልኩ ስሜቱን ሀዘኑን ይገልጻል። እና እንዲህ አይነቱ ነገር ክፉ ነገር ካላዘለ ችግር የለውም የሚለውን ለማበከር ነው እዚህ ቦታ ላይ ይሄም ያነሳ ነው። አሁን ይዤላችሁ የቀረብኩት አሪታ ኦፊሻል ልስላሚ በእስላማዊ የቅኔ አነጋገር ውስጥ የሀዘን መግለጫ አንድ ሰው ሀዘን ሲያጋጥመው

አላህ እኮ የሚያዝነው ከባሮቹ ለሚያዝኑት ነው። የማያዝን ሰው አላህ አያዝንለትም ሲሉ ተናገሩ። የእዝነት መገለጫም ጭምር ነው ሐዘንን መግለጽ ማለት ነው። አንድ ሰው ስለሚያዝን አዛኝ፣ እንደ ገር፣ ለስላሳ ስለሆነ ነው። እንዴት ልጁ ሞቶበት አንድ ሰው አያለቅስም? ለዛም ጨምረው ቱማ አትበዐሃ ቢኡኽራ ሌላ እምባ ጨመሩበትና እያለቀሱ እንዲህም አሉ

ሐዘናቸውን ገልጸዋል። ይህም ሽዕር ነቢ ስ ለም ወማ ዓለምና ሽዕረ አላህ ስላላቸው ሽዕር ስለማይችሉ ነው እንጂ ሐዘናቸውን በዚህ መልኩ ገልጸዋል። የሽዕር ይሄ የሪታ የሚባለው አይነት አይደለም እንጂ ሐዘንን መግለጽ በዚህ መልኩ ገልጸውታል። በተጨማሪ ሹዓራዎች ደግሞ በደንብ አድርገው ሪታ ያደረጉበት ሂደት አለ። እሱም ምንድን ነው ካላችሁ፣ በተለይ አንደኛው ሻዒር ምን ይላል ለይሰ

መኖር ለመብላትና ለመጠጣት ከሆነ ሁሉም እኩል ነው። የሰው ልጅም እንስሳ እኩል ነው። ያእኩል ወይ ስር ወይ ተመታዕ ከማታ እኩል አንዓሙ እንደሚለው ማለት ነው እሱ አይደለም። ስለዚህ ሻዒሩ በዚህ መልኩ ሀዘኑን ይገልጻል። ሀዘን በዚህ መልኩም ይገለጻል። ስለዚህ አንድ የሞተበት ወገኑን ያጣ ሰው በዚህ መልኩ ሀዘኑን አንዳንድ ጊዜ ብዙ ቦታ ላይ ለቅሱ። ማልቀስ፣ ሀዘንን መናገር የማይፈቀድ አይነት አድርጎ መናገር ትክክል አይደለም። ነገር ግን አላህን የሚያስቆጣ ስራ መስራት አይፈቀድም። በእስልምና ሃይማኖት፣ አሰመሮ ውስጥ ማለት ነው ንያሃ አይፈቀድም። ነገር ግን ሀዘንን መግለጽ በአንድም ሆነ በሌላ ንያሃን መግለጽ፣ ይሄ ሀዘንን መግለጽ የሚቻል እንደሆነ በርክት ያሉ ሀዲሶች አሉ፣ ከነቢዩ ሰለላሁ ዓለይሂ ወሰለም የመጡ ማለት ነው። ከዚያ መካከል ኢና ሊላሂ ወኢና ኢለይሂ ራጅዑን ይላል አንድ ሰው እኛ የአላህንን ወደሱም ተመላሽንን ተመላሽ ነን። አላሁማ አጅርኒ ፊ ሙሲበቲ ወክሉፍ ሊ ኸይረ ሚንሁ። አላህ ሆይ፣ በዚህ ሙሲባይ አንተ በዚህ ሙሲባ ታግሼ የታጋሾችን ምንዳ ስጠኝ። የደረሰብኝን ሙሲባ እንዶ መመልካም ቀየረልኝ። ወክሉፍ ሊ ኸይረ ሚንሁ በተሻለ ነገር ተካልኝ ብሎ ዱዓ ማድረግና ሐዘን መግለጽ እስላማዊ አስተምህሮ በአንድም ሆነ በሌላ እስላማዊ አስተምህሮ ውስጥ ያለ ነው። በአንደበት ግን መጥፎ ነገር መናገር፣ በእጅ መስራት፣ ድምፅ ከፍ አድርጎ መጮህ፣ ማልቀስ፣ እየገጠሙ ማልቀስ፣ ሟችን ማድነቅ ትክክል አይደለም። አላህ ሱብሓነሁ ወተዓላ በሙሲባችን ሁሉ የምንታገስና ምንዳውን የምንቀበል አድርገን። ዛሬ ደግሞ እላችሁ የመጣሁት ነማዘጁ ምንረሳ ሹጅዓን ልሙስሊሚን ከእስላማዊ ጀግኖች እንደ ናሙና ወይም ደግሞ ሞዴል

በጣም በሚገርም ሁኔታ የፈለግከውን በል ውሸታም አትባልም የተባለላቸው ትልቅ የዕልም ሰውም ናቸው። ሙጃሂድም ናቸው። ባለ ሀብት ላኪያስ መጪም ናቸው። በጣም ሙፍቲ ደረሳም ናቸው። ሁሉ ነገር ናቸው። እና በጣም ብዙ ያሳለፉት አለ ከዕልማቸው እስከሙሉ ሙሉ ፀጉራቸው ነጥቶ ሁሉ ዕልም ሲማሩ እንደነበረ እና ፈትዋን በማድረግ ዳዕዋን በማድረግ ልዩ ቦታ እንደነበራቸው። እንደው አመቱን ከፋፍለው የሚነግዱበት ወር አለ ወራት አለ፣ የሚቀሩበት ወራት አለ፣ ዳዕዋ የሚያካሄዱበት ሌላ ደግሞ ጂሃድ የሚያደርጉበት አለ። በሚገርም ሁኔታ ታ በጂሃዱ እንቅስቃሴ ራሱ ይላሉ እንዳይታወቁ ፊታቸውን ሸፍኖ አንዴ ከጋለቡ ወይም ደግሞ ካነጣጠሩ አንድ ሰባቱን ጥሎ እየተመለሱ አንዱ አገኛቸው ይላሉ። ሲያገኛቸው እኔ በሕይወት ያለው ትናገርና አውፍ አልልህም እንዳትናገር አይነት ነገር ነው። በቃ ወይም እረግ መሃለው እንደማለት ነው። አስፈራሩት አልተናገረም። ጠበቀ ልክ ከሞቱ በኋላ ነው የተናገረው ማለት ነው እ አብደላህ ብን ሙባረክ ማለት በጣም እጅጉኑ ለእስላም ባደረጉት አስተዋጽኦ በሰሩት ስራ ልዩ ቦታ ያላቸው ትልቅ ዓለም ናቸው እና በሁሉም ቢጠቀሱ መጠቀስ የሚችሉ ናቸው እና በሁሉም በንግዱም በዕልሙም

ያወጡታል በማለት በጣም ትልቅ ቦታ ያላቸው ናቸው። እንደው እርሳቸው ካደረጉትና ካሉት መካከል አንድ ጊዜ ብዙ ሀጅ አድራጊዎችን ይዞ ይሄዱ ነበር ወደ ሀጅ፣ ድጋሚ ሀጅ ለማድረግ። በመካከል አንዲት ሴት ቆሻሻ ስትጠቅም አገኟትና፣ ምንድ ልታረጊው ነው? ከቆሻሻ ውስጥ አጥንት ታነሳለች። ስጠቋት፣ ምን ያደርግልሻል ይህ አጥንት ስሏት፣ ልጆቼ ስጋ ገዝቼ ላበላቸው ስለማልችል እንዲህ ያሉ የህጣሉ አጥንቶችን ነው የቀቀልኩኝ፣ መረቁን ማጣቸው ስትላቸው ገንዘብ ያዣቸውን ስንት ቀርተዋል? ከዲናሩ ሀጅ ልናደረግበት ከተሰበሰበው ሲሉት፣ ሀያ ፐርሰንቱ ጠፍተዋል ሰማንያ ፐርሰንቱ አል አላቸው ዞር አሉና ወደ ሰዎቹ ይሄን ሰጥተናት